የሃይሚናት ምን አለች? ስሟት። ደሞም በእናንተ ምጠብቀው ነገር አለ። አሁንም እልል በሉ እስኪ፣ እልል በሉ እስኪ። ፋሚል ደሞም ከናንተ የምጠብቀው ነገር አለ እያለች ነው እናታችን። ተመልከቱ ፋሚሊ፣ የምሬ ነው። እኛም እኮ ስንል የነበረው ይህንን ነው። እኛም ስንጠብቅ የምንጠብቀው ማዘር የሚጠብቁትን ነው። በቃ እናታችን የሚጠብቁትን ነገር እኛም በጉጉት በጉጉት ሳንሰለች እስካሁን ድረስ ባይዘው እኛ የምንጨቀጭቃቸው ሆን ብለን ነው ፋሚሊ ሆን ብለን ነው። ከዚህ በላይ ምን እስከሚሆኑ ነው የሚጠብቁት እነዚህ ልጆች? ሕፃናቸው የምትሉ ሰዎች ሕፃናት አይደሉም እነዚህ ልጆች። እነዚህ ልጆች ትልቅ ሰው ናቸው፣ ያገናዝባሉ፣ ያውቃሉ ብዙ ነገር። እንዴት ነው እንደ ሕፃን የምንቀበላቸው? ፋሚሊ የምሬ ነው። እነዚህ ልጆች የጋቡልን ፋሚሊ የጋቡልን፣ በቅርቡ ሽምግልና ብሩኬ እስብበት እስብበት እስብበት እንዲታሰብበት እንፈልጋለን፣ የምትሉ ሰዎች ኮሜንት ላይ እስኪ እሮሯችሁን እስኪ እንዲታሰብበት እንፈልጋለን፣ የምትሉ ሰዎች ኮሜንት ላይ እየገባችሁ ንገሩት። ለብሩኬ ብሩክና ሀይሚ ትለያላችሁ። ብሩክና ሀይሚ ከናንተ ብዙ እንጠብቃለን፣ ብዙ እንጠብቃለን። እናታችንን ደግሞ እንወዶታለን፣ የምትሉ ሰዎች እባካችሁ ላይክ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጧቸው። ለሁለቱም ነው ምልክላቸው ፋሚሊ ፋሚ ይህን ቪዲዮ ለሁለቱም ነ ምልክላቸው። ይመለከቱታል፣ በደንብ ነው የሚያዩት። ፋሚሊ እማያዩት እንዳይመስላችሁ፣ ተመልከቱ። ሌላ ኮሽታ ኮሽታ አይደለም፣ ይህ ኮሽታ አይደለም። አንድ በጣም ብዙ ሰው የሚጠብቀው ነገር ነው። ይሄ ኮሽታ አይደለም፣ ብዙ ሰው የሚመኘው ነገር ነው። እናንተን ልቁም ነ እስኪ ቁም ነገር እናስይዛችሁ። እሺ በሉና? በቃ እኛ የምንፈልገውን ነገር አድርጉልን። የምድሬን ነው እኛ የምንፈልገውን ነገር ካደረጋችሁልን በጣም በቅ የዛን ሰዓት ደግሞ እዚህ ጋር ራሱ ለየት ያለ ሴሬሞኒ ነው የምናዘጋጀው። እዚህ ጋር ራሱ ፋሚሊ አይደለም እዛ እባካችሁ፣ ኮሜንት ላይ እባካችሁ ንገሯቸው። እነዚህ ልጆች አንድ እናድርጋቸው እስኪ ለቁም ነገር ይብቁል። እነዚህ ልጆች የምድሬ ነው ብሩክና ሃይሚን እስኪ የሆነ ትልቅ ቦታ ደርሰው ማየት የሚፈልግ ሰው ካለ እስኪ ንገሩኝ። ነገሩኝ ፋሚሊ ነገሩኝ ምጠብቀው ነገር አለ ብሩቄ አንገት ደፊ አገር አጥፊ አንገት ክን አትድፋ ምንድነው ተዋወቅ እኮ ከዚህ በላይ ከአንተም ብሶ ደግሞ እኛም ተዋወቅ ነኩ እኛም ተዋውቀናል ችግር የለውም እንደዚህ አትሳቀቅ ኖርማል ነው እንዴ ኖርማል ነው እሱ በደንብ ነው እምጠብቀው እግዚኦ ይታያችሁ አሁን ማለት ነው እዚህ ጋር ያለምንም ማጋነን ያለምንም ማጋነን ፋሚሊ ብሩኪ ወደደም ጠላም በዚህን ሰዓት ግዴታ ማሰብ ሊጀምር ነው። ከቤቱ እንደሄደ ማሰብ ይጀምራል። ካላሰብ እንኳን ቤቱ እንደሄደ ማሰብ ይጀምራል። ምክንያቱም እሷ ብቻ አይደለችም ሀይሚ ብቻ አይደለችም ይህን ነገር የምትጠብቀው እየተባለም ያለው ሀይሚ ብቻ አይደለችም እያለችው ያለችው ገባችሁ እናቷም የገንዛ የሀይሚ እናት እንኳን እየፈለገች ነው ይኖ እየፈለገች ነው። ስለዚህ ይሄ ነገር ምን ያክል ኢምፖርታንት እንደሆነ በደንብ በደንብ ማሰብ ይጀምራል። ማሰብ ይጀምራል። ሜቢ ገና ነኝ ብሎ አስቦ ሊሆን ይችላል። ነገር ግን አሁን ማዘሯ መጣ። በጣም ለየት ያለ ነገር ቫይቡን ቀይረዋለች። ፋሚሊ ቫይቡን ቀይረዋለች። አሁን ለሁለቱ፣ ለብዙ ሰዎች ደስታ ሲል ነው ይህንን ነገር የሚያደርገው። በደንብ በስነ እንደሚያስደስተን እኛም እንደሚያስደስተን ቤተሰቦቻቸውም እንደሚደሰቱ ስለሚያውቅ በቃ ምን ያክል በጉጉት እንደሚጠበቅ ስለሚያውቅ ያደርገዋል ያደርገዋል። ፋሚሊ እንዳትጠራጠሩ ማድረጉ አይቀርም በቅርቡ አዲስ ነገር እንሰማለን። አዲስ ነገር መስማታችን አይቀርም ፋሚሊ አይቀርም። ሽ እያሽከረ መመቻት ነው ፋሚሊ እያሽከረ መመቻት ነው። ሴቶች ትረዳላችሁ፣ እርግጠኛን ትረዳላችሁ። ሜይቢ እኛን ላንረዳ ምንችለው ይህ ነገር እንደ ቀላል የምንወስደው እኛ ልንሆን እንችላለን። ነገር ግን ሴቶች በደንብ በደንብ ነው እርግጠኛውኝ የምነግራችሁ የምታስቡት ይህንን ነገር ፊልም የምታደርጉት የሃይሚን ሲቹዌሽን በዚህን ሰዓት ጭራሽ፣ እናትይት ደግሞ የጎተጎተሽ ምናምን ነገር እናታቸው የጎተጎተሽ ምናምን፣ ዋው ዋው። በቃ ህልማችሁ የእናታችሁን ማስደስ የእናታችሁን ህልም ማሳየት ነው፣ በቃ ገባችሁ፣ ህልሟን ውን አድርጋችሁ ስታሳዩት በቃ የዛን ሰዓት ነው ከልቧ ደስተኛ የምትሆኑ፣ የሃይሚም እናት ማለት ነው። የምሬ ነው ፋሚሊና ሃይሚም ትለያለሽ የምሬ ነው። ትለያለሽ ሁልጊዜም እኮ እኛ ከእናንተ እንደዚህ ሱስ የሚይዘን ለምንድን ነው? እኔ እኮ የሆነ ነገርማ አስነክታችሁናል። ብሩክም ሀይሚ የሆነ ነገር ባታስነኩ እኛ እንደዚህ አንሆንም። ነው እንዲህ እንዲህ ፍቅርማ እንደዚህ ነው ፋሚሊ ፍቅር እንደ ብሩክና ሀይሚ ነገሯችሁ ታደርጉታላችሁ ብቻ ማመን ነው ማመን ነው የሚጠበቅባችሁ። ማመን ነው እናደርገዋለን እናደርገዋለን ብላችሁ ካሰባችሁ ታደርጉታላችሁ። ምንም የማይሆን ነገር የለም። እስከ ዛሬ ድረስ ለደረሳችሁበት ፈጣሪ ነው እዚህ ድረስ ያደረሳችሁ። ስለዚህ ፈጣሪ ደግሞ ነገ ከነገ ወዲያችሁን ደግሞ ያሳምርላችኋል ያሳምርላችኋል እስካሁን ድረስ የመጣችሁት ያለ ዋዛ አይደለም። እስካሁን ድረስ የመጣችሁት የታገላችሁት ለፍቅራችሁ ዝም ብሎ አይደለም። መጨረሻ ይኖረዋል፣ የሚያስተሳሰር ነገር ይኖረዋል። ፋሚሊና እርግጠኛ ነኝ እርግጠኛ ነኝ። ብሩኬ ደግሞ ፈጣሪ ያግዛል፣ ያግዛችኋል። ሰላም፣ ሰላም! ውድና የተከበራችሁ ዩቲብ ቻናል ተከታታዮቼ እንደምናላችሁ፣ እንደምን ቆያችሁልኝ? ሁሉ ሰላም። ዛሬም ተመልሼ መጥቻለሁ። የዛሬ ቪዲዮ ለየት ያለ ቪዲዮ ነው። ይህን ቪዲዮ አንድ ላይ ፖስት የተደረገውን ኮሚኒቲ ፖስት አይታችሁታል ብዬ አስባለሁ ለየት ያለ ነገር አለ እሱን አብረን እንመለከታለን ቀጥታ ወደ ቪዲዮ እናልፋለን ብሩክና ሀይሚን ለያላችሁ ያላችሁ ምትሉ ሰዎች ላይክ እያደረጋችሁ ሰብስክራይብ ካላደርጋችሁኝ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ ቀጥታ ወደ ቪዲዮ እናልፋለን አይደለም የምታመሰግነው ሀይሚን ስለሰጠች ነው እንዴት ነው የምታመሰግነው? ግን እኮ እዚህ ላይ ጎንበስ ብለህ ጉልበት ብትስም እንዳሳብ ጥሩ ነበር ጥሩ ነበር። ጥሩ እየሄድክ ነው። ጨዋ ነህ። እዚህ ላይ ምን የምታውቀው ነገር የለም። አንገት ደፍተህ እንዲህ ጭምት ብለህ ቁጭ ብለሉ ነው እምርኬ። እሺ በጣም ጎበዝ ጎበዝ። ሬስፔክት መስጠት ላለባችሁ ሰው በደንብ ነው ሬስፔክት መስጠት። ያ ብሩኬ ደግሞ ይህንን ነገር ያውቃል። ጠንቀቁ ያውቃል። ለማን ምን ማድረግ እንዳለበት ያውቃል። ፋሚሊ ገባችሁ ለማን ምን ማድረግ እንዳለበት በደንብ የሚያውቀው እና ብሩኬ አስተዋይ ነው የምንለውም በምክንያት ነው። ይሄው ምስክር ነው ምስክር ነው። ውጭ ልጆች ተገናኘው ቆየ እኮ ተገናኘ። ይመርቁልን ከውጭም ከሀገር ውስጥ ነው ያሉ። ይባረኩ። አሜን። ቤተሰባቸው ሁሉ ይባረ እነሱም ለእናት ለአባት የሚጠብቁ ይሆኑ። አሜን አሜን። እናታችን አሜን በሉ ፋሚሊ፣ የምሬን ነው። የእናት ምርቀን ጠብ አይልም፣ ጠብ አይልም። ይህንን ያላገኘ ይህንን ምርቃን ያላገኘ በጣም ብዙ ሰው አለና አሜን በሉ። አፍሰሽ ነው ይህ ዝቀሽ ነው። ፋሚሊ የምሬ ነው፣ ዝቀሽ ነው፣ በነፃ ነው። እንደዚህ ምርቃን እየወሰድን ያለ ነው እና ፋሚሊ በጣም በጣም ደስ ይላል የምር እናታችን ራሱ በጣም የምትገርም የምሬኑ ደስ የምትል ደስ የምትል እናት ነው ያለሽ። የምሬን ነው። ሀይሚ እድለኛ ነሽ እድለኛ ነሽ። አሜን በሉ ተቀበሉ። የእናት ምርቃት አይገኝም። ምርቃቶች ደግሞ ከዚህ በላይ አድገን ከፍ ብለን አንቺን ለማስደሰት ያብቃን። ደስታችሁን እንጂ መከፋታችሁን ሀዘናችሁን አያሳየን። ይህን ሁሉ አሁን ምሳዋ እናቴ ጓደኛዬ ብቻ አደለሽ፣ ብዙ ያ አንድም ቀን ቢሆን አንቺ የቆምሽበት አጅሬ መጥቷል። ፋሚሊ አንቺን እዛ ቦታ ያቆምሽ አጅሬ መጥቷል። ሰርፕራይዝ ነው። እማ አንቺ በጣም ጠንካራ ናት ነሽ። እንዲህ ያሳለፍሽው ነገር አንቺ በጣም ተመልከቱ። አሁን እዚህ ጋር ትወነው ሊጀምር ነው፣ ትወነው ሊጀምር ነው ፋሚሊ። እንዴት አትልኝም ፋሚሊ? አሁን እዚህ ጋር ከባድ ከባድ ሰው ጋር ሀይሚ አሁን ማዘሯ ጋር መጣች። የመጣች ሪስፔክት ጨዋ ሆኖ ነው መታየት ያለበት። ብሩኪ ምናምን ነገር ይኸው እጅን ወደኋላ አጣምሮ መጣ፣ እጅን ወደኋላ አጣምሮ መጧል ፋሚሊ። ተመልከቱ፣ ተመልከቱ። አጅሬ ደግሞ ብሩኪ የምሬን ነው። ክብር መስጠት ያለበትን ሰው ለይቶ ያቀ ለይቶ ያውቃል ፋሚሊ። የሚገርም ልጅ ነው ብሩኬ ማለት ታውቁት አላችሁ ምን ያክል ሪስፔክት እንዳለው ለእናቶች። የምሬን ነው ለእናቱ ያለውን ሪስፔክት ለሃይሚም እናት እቺን ታክል ሳያጓድል እንደሚሰጣት ደግሞ እርግጠኛ ነን ፋሚሊ። ገብቷችኋል? አለ ምን ያክል ሪስፔክት እንደሚያደርግ ብሩኬ። እና የሚገርም ልጅ ነ እና ያህልን ጸባይህን ይታያል። አሁን በጣም ከባድ ቢሆንም እኔ ግን ብዙ ያስተማረኝ ትምህርት ቤት ነበር። አ ጎንበስ ጎንበስ ሲሚኒማ አንቺ ጋር ደራሲ ብቻ አይደለሽ፣ ራስሽ ምርጥ ነሽ። በጣም ጎበዝ እመኝ እማ ቤተሰብን መርጦ ደግሞ መወለድ ቢኖር እንኳን ደግሜ መወለድ የምፈልገው ካንቺ ነው።

ተይዞ ነው የ ተይዞ ነው የሚከሄደው ፋሚሊ ና ሃይሚ ሃይሚ፣ አሁን አሳጣሽው። ጥራ ረገሽ ነው ያሳጣሽው። እንዲህ ሳይዘጋጅ ሳይዘጋጅ እንዲህ እደይ፣ ጥሩ ነው እንኳን መጡ፣ ማዘርዬ፣ እንኳን ተዋወቀ። እንደ ቀልድ ቤተሰብ ትውውቅ እንደ ቀልድ እኮ ነው፣ እንደ ቀልድ። ይሄ ከባድ ከባድ እንትን ነበር መሆን የነበረበት ፋሚሊ እንዲህ የፈርስት ኢምፕሬሽን የሚባል ነገር አለ፣ ብዙ ነገር አለ። የፍቅረኛችሁ ወይም ደግሞ የባላችሁ ቤተሰብ ጋር ስትሄዱ እኮ በቃ ተዘጋጅታችሁ ምናምን ነገር። አሁን ደርሶ ስታገናኘው እራሱ እኮ ግራ ገባው። ደስ ይላል። ሁሉ ሰው እያየ ነው። እንግዲህ የተዋወቅናት እግዚአብሔር ያክብርልን። እዚህ ድረስ እሺ፣ ብሎ ስለመጡለት አታመሰግንም? አመሰግ አረ ብሩኬ የምሬ ነው ትለያለ። አረ በስማም ትለያለ። ብሩኬ ምን አይነት ልጅ ነህ? በፈጣሪ በቃ የሆነ ያቅበታል ይችልበታል። በቃ ሁሏን ነገር የሚናገራት ንግግር እኮ ጠባትልም። ፋሚሊ የምሬ ነው የሚናገራት ንግግር በቃ እንደ ቀልድ የሚናገረው ንግግር በቃ ትክክለኛ የሆነ ነገር ነው። ፋሚሊ አይስትም ነው የምላችሁ። አይስትም ብሩኬ አይሰትም እንዲህ ይመች ይመች፣ የምንወደው እኮ በምክንያት ነው። ባሉ ከባድ ነው። አይ እዛኔ አዳምጡ አዳምጡ፣ በፈረስ ተቀምጠን አሁን በመኪና እያላችሁ፣ እኔ በፈረስ ነው በፊት ሰርጌ ነበረው፣ በፈረስ ነው። ከባድ ነበረ፣ ስትሪክት ነበረ፣ እንትኑ ባህሉ ምናምን ነገር እያለች ነው ማማ። አሁን ደግሞ ብሩኬ በመኪና ይዛት ጠፋ እየተባልክ ነው። ይዛ ድር ተፈቅዶልሃል፣ ትችላለህ። ከዚህ በኋላ ሚስት ነች ይሆን ኦፊሻሊ፣ ፈቅጄልሃለሁ እያለች ነው። እዚህ ላይ እያለች ነው አባቴ። እድለኛ ነህ፣ እድለኛ ነህ፣ ሀይሚን የመሰለች ልጅ አፍስሃል። እሷም ደሞ አንተን የመሰለ ልጅ አፍሳለች። ይመቻችሁ። የሚሰማ ሳላ አቤት፣ አቤት ብሩኪ ገባ ትለያለ የምሬ ነው። ትለያለ ብሩኬ፣ ሁልጊዜ እንደምንለው ትለያለ። እባካችሁ ፋሚሊ ገብታችሁ ትለያለ እያላችሁ ጻፉለት፣ ጻፉለት ፋሚሊ ሰው። እንግዲህ የዛሬ ቪዲዮ ይመስል ነበር። በጣም ደስ የሚል ጊዜ ብሩክና የሚያሳልፈዋል ፈጣሪ ደግሞ ከዚህ በኋላም ደግሞ ሰላም ያደርግላችሁ መንገዳችሁን ቀና ያደርግላችሁ። ሌላኛ ምንም ልንላችሁ አንችልም። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካሙን ሁሉ እመኝላችኋለሁ። የእኔ ውድ ና ናንቁ የዩቲዩብ ቻናል ተከታታዮቼ ዛሬ ቪዲዮ ይመስል ነበር። እስካሁን ከተመለከታችሁ ላይክ እንዲሁም ሰብስክራይብ በማድረግ እኔን ወንድማችሁን አበርታትኝ፣ ወንድማቸው አድርጉኝ። ሰብስክራይብ በማድረግ ዛሬ ቪዲዮ ይ መስል ነበር ባይ